እንግዲህ እንደኔ አመለካከት ኢትዮጵያ ውስጥ ከጊዜ ወደ ጊዜ እየመጣ ያለው የሰላም አለመኖር ችግር ወይም እርስ በርስ መጋጨት ዋነኛ ምክንያት ነው ብዬ የሚገልጸው እንግዲህ ማንኛውም ማህበረሰብ ማንነት የሚላቸው የተለያዩ ማንነቶች አሉት። የፖለቲካ ማንነት ሊሆን ይችላል፣ የብሔር ማንነት ሊሆን ይችላል፣ የሃይማኖት ማንነት ሊሆን ይችላል እና ኢትዮጵያ ደግሞ የብዙ ማንነቶች ያሉባት አገር ናት። ሶ በታሪክ ውስጥ እነዚህ ማንነቶች የፓወር ስትራግል የምንለው ወይንም ማ ማንን ነው የሚመራው እንዴት ነው የምንመራው ከሚለው ብንጀምር ነው እኔ ይህን ጥያቄ መመለስ እንችላለን ብዬ ማስበው እና ያው እኔ ነገሮችን የማያቸው እንደ ፓን አፍሪካኒስት ስለሆነ እንደ አንድ ፓን አፍሪካኒስት ደግሞ ኢትዮጵያ ያለችበት የተቀመጠችበት ሎኬሽን ወይም የጂኦግራፊክሊ ያለችበት ቦታ የተለያዩ የአምባገነን ንላቸው እንችላለን አንዳንዶቹ መንግስታት ወይም የተለያዩ የውጭ ኃይሎች የሚፈልጉበት አካባቢ ስለሆነ ያ ደግሞ ራሱን የቻለ ቴንሽን ያመጣል። ከሱም ደግሞ በተጨማሪ የጦር መሳሪያ ወይም ጦርነት በጣም የሚያበላና ሌሎችን ኢኮኖሚያቸውን የሚገነባ ትልቅ ኢንዱስትሪ ነው። ስለዚህ የእኛ ችግር የእኛ የውስጥ ችግር ነው ብቻ ብዬ አላስብም። አፍሪካ ቀንድ ላይ ያሉ ሀገሮችን በብዛት ብንመለከት የዚህ አይነት ተመሳሳይ ችግር ከአመት ወደ አመታት ሰለባ ይሆናሉ። ስለዚህ የጂኦግራፊካል ሎኬሽናችንም ለአንድ አስተዋጽኦ ያደርጋል እና ያው ሪሶርሶች ወይንም ምን እንላቸው እንደምንችል አላውቅም፣ በአማርኛ ግን ሪሶርሶች ያንሳሉ ተብሎ ማለት ኢትዮጵያ ውስጥ በቂ ሪሶርስ አለ ብዬ አስባለሁ። ሌላም የሚተርፍ አፍሪካ ውስጥም እንደዚህ። ግን ያንን ሪሶርስ በአግባቡ ስላልተጠቀምንበት አይበቃንም ከሚል ስለማይበቃን ሌላኛውን መግፋት አለብን የሚል ነው። ግን እኔ እንደ ዋነኛ አርጌ ደግሞ ሌላም የማየው ያልተታረቅን እንደ ህዝብ። ኢትዮጵያዊ ነን ብዙ ጊዜ እንላለን፣ ኮራለን እንላለን ግን አይ ቲንክ ያንን ኢትዮጵያዊነት ሲባል ምንድን ነው የሚለውን ጠይቀን ኢትዮጵያዊነት ማለት ምን ማለት ነው? ኢትዮጵያዊነት ማለት ብሔር ኤክስ ብሔር ዋይ ብሔር ሁሉም ማለት ነው እና እንዴት ነው እንደ አንድ ቤተሰብ አንዱ ውስጥ መኖር የምንችለው የሚለውን ግልጽ የሆነ ኮንቨርሴሽን በኮሚዩኒቲ ሌቭል በሀገር ደረጃም ገና እንደ አዲስ አሁን ነው እንጂ እየመጡ ያሉት አለመወያየታችን፣ አለመነጋገራችን የእኔ ባህል ሌላ ቢሆንም አብረን መኖር እንደምንችል አለመተማመናችን ይመስሉኛል ከሞላ ጎደል። የመጀመሪያው ዋነኛ ነገር ጦርነት ማለት በቃን የሚለውን መተማመን ያለብን፣ ጦርነት የትም እንደማያዛልቀን ግን። እኔ የሰላም አምባሳደርም ነኝ የምሰራውም እዚህ የሰላም ስራ ላይ ስለሆነ ሰላምን መውደድ አለብን። ሰላም ግን መውደድ ማለት በአፍ ሰላም መውደድ ብቻ ሳይሆን ተግባር ነው ሰላም። እና አይ ቲንክ እሱ ላይ እዛ ላይ መድረስ ያለብን ይመስለኛል፣ እንደ ኢትዮጵያዊ፣ ማንም ኢትዮጵያዊ እና ጦርነት ግጭትን ኦፍኮርስ እነዚህ ከሚጠቀሙት አካላት ውጪ እንደ ኢትዮጵያዊ ይፈልጋል ብዬ ዛሬ ጧት ተነስቼ ልጋጭ እንደዚህ ላርግ የሚል አለ ብዬ አላስብም። ግን የምናረጋቸው ተግባሮች፣ የምንሆነው ነገሮች፣ የምናስብበት በተለይ ይሄ ሶሻል ሚዲያም ከመጣ በኋላ እሱም የሚያማበስበት ነገሮች ላይ አለማሰብ ይመስለኛል። እና መፍትሄው የሰላምን ሰላም ላይ አለመደራደር። በቃ እህትማማች እና ወንድማማቾች ነን አንድ ነን አደለም? ኢትዮጵያ ይቅርና አፍሪካ ራሷ አንድ ናት። በፍጹም እኔ እህቴን ወንድሜን አልገልም። የፈለገ ቢመጣል አንስማማ እንችላለን። አንድ ቤት ውስጥ ሲኖር ሁሉም ሰው እንደ አንድ ቤት አይተን መጋጨት እንዳለ ማወቅ አለብን። ነገር ግን ሰላም የሰላምን አስፈላጊነት አይ ቲንክ በወሬ ደረጃ ነው እንጂ በተግባር ደረጃ ለመተግበር ብዙዎቻችን አናስብም። ሶ ከዛ መጀመር አለብን። እሱን ግን ለማድረግ የተለያዩ ስትራክቸሮች አሉ። ሶ ላይክ እንደ መንግስት የናሽናል ዳያሎግ የትራንዚሽናል ጀስቲስ የሚባሉ ወይም ሀገራዊ ምክክርና የሚባሉ ስፔሶች አሉ። እና እነዛም ስፔሶች ኢምፖርታንት ናቸው ብዬ አስባለሁ። ከፖለቲካ ገለልተኝነት ነፃ የሆኑ እነዚህ ፕሮሰሶች ራሳቸው አንዱን ወድገን ለሌላ ፌቨር የሚያደረጉ ሳይሆኑ የሁሉንም ኢትዮጵያዊ ችግር መፈታት ይችላል ብዬ ችግሩ ራሱ መፈታት የሚችል አይነት ችግር ነው። አይ ቲንክ ዲፕ የሆነ በብዛት ኢትዮጵያ ሀገርን ይወዳል የመተጋገዝ በባህል ያመጣናቸው ጥሩ ጥሩ ሴቶች አሉና እነሱ ላይ እየጨመርን ብናረጋ ብንሰራባቸው ሰላም መምጣት ይቻላል። ሲቪል ሶሳይቲዎችን የተለያዩ ስፔሶችን እኔም በግል ያረኩት ሰላም ጋር የሄድን ማህበረሰቦችን ማወያየት፣ መጠያየቅ የሰላም ምን ማለት ነው፣ በቀላል ጥያቄ ሰላም ላንቺ ማለት ምንድን ደግሞ ከሴቶች አንፃር ማድረግ ይቻላል። እኔ የሴቶች መብት ተሟጋችም እገን እንደመሆኔ ደግሞ የማይበት አንግል ከዛም ስለሆነ ሰላም ዘለቄታ እንዲኖረው የሴቶች ተሳትፎ ግዴታ ነው። ሴቶች ሰላም ላይ ተጎጂ አካላት ወይም ቁጭ ብለው የሚጎዱ ብቻ ሳይሆኑ የሰላሙ የአገርን ባለቤት ስለሆኑ ለሰላም ትልቅ አስተዋጽኦ አላቸው። ስለዚህ የሚደረጉ ድርድሮች ላይ ሴቶች የተሳተፉበት ድርድር ወይም የሰላም ፕሮሰስ ሰክሰስ ሬቱ ይሄ በሪሰርች የተረጋገጠ ነው። ያው ሴቶች ጦርነትንም ኢምፓክቱንም ስለሚያውቁት ለጦርነት ብዙ ጊዜ ሴቶች ሲባል ያው እንደ ማህበር ላይክ እንደ ግሩፕ ነው እያወራን ያለ ነው እና ስለማይፈልጉት አይ ቲንክ የሴቶችንም ካፓሲቲ ሰላም ላይ ያላቸውን አስተዋጽኦ በደንብ ጀስት ወንዶች ብቻ የሚነጋገሩበት የሀገር ጉዳይ ስለሆነ ማለት ነው ሰላም መሆን የለበትም። አንደኛው መፍትሄ እሱ ነው ግን መከባበር፣ መዋደድ። አይ ቲንክ ኢትዮጵያ እኔ የማስበው ሌላ ወደ ሰላም ያመጣናል ብዬ ማስበው ይቅርታ መጠየቅ አለብን። በደሎች ተደርጓል፣ ይደረጋሉ። ሁሌ ፓወር ሲቀያየር በደሎች ሊፈጸም ይችላል እና ሰላም ከሆነ አጀንዳችን በደል አልተፈጠረም ማለት የለብንም የተበደለውን ነገር መቅረት አለበት ብለን ይቅር መባባል አለብን። ደግሞ የተበደለውን ደግሞ አካል አሁን ደግሞ መበደል አለብኝ ደግሞ ብሎ ሳይክል ውስጥ መግባት የለብንም። ስለዚህ ይሄ ነገር ማንም አይጠቅመንም። ላይክ ሳይክል ውስጥ ነው ተመልሰን ተመልሰን ተመልሰን እና ኢትዮጵያን የማያት ለአፍሪካ ለዓለም የምትተርፍ አገር ስለሆነች አይ ቲንክ ይህንን ማመን ለፓን አፍሪካኒዝምም ሆነ ለአፍሪካ አንድነት ያለንንም ሮልም እሱንም አይተን ምናልባት እዚህ ጋር ስንገጫጭ ያንንም እያደፈረስ ነው የጥቁር መብቶችንም አንድነት እያደፈረስን ስለሆነ ኃላፊነትም ተሰምቶን ወደ አንድነት መምጣት አለብን ብዬ አስባለሁ። ግን ሰላም ምን ማለት ነው፣ ግጭቶች ሲፈጠሩ እንዴት ይፈታል የሚለውም በተለይ ባህላዊ የሆኑ የግጭት አፈታቶች አሉ ኢትዮጵያ ውስጥ በተለያየ አካባቢ የምንጠቀምባቸው እነዛንንም አጥንቶ በአካባቢው ለአንደኛው አካባቢ እንዴት ነው የሰራው፣ እዚህ ጋር አምጥተን ማድረግ እንችላለን ወይ ወይንስ በየአካባቢያችን እያደረግን ነው የሚለውን ኮንቨርሴሽን እና መሞከር ግን ለሰላም ቁርጠኝነት የማያንገራግር እኔ የሰላም ሰው ነኝ። ሁሉም ኢትዮጵያዊ ተነስቶ በዚህም አጋጣሚ ኢንቪቴሽን ማድረግ የምፈልገው ምንድን ነው፣ እኔ የሰላም አምባሳድር ነኝ። በቃ ደም፣ በቃ በቀል፣ ሳይክሉ ማንንም አይጠቅምም። ጦርነት ደግሞ ካለና መገጫጨት ካለ ምንም አይነት አሁን አባይ ተገድበዋል፣ ደስ ብሎናል። እሱም መጠቀም ራሱ የምንችለው የምናያቸው ጥሩ ጥሩ ነገሮችንም መጠቀም የምንችለው ሰላም ሲኖር ነው። ስለዚህ ሰላም ላይ መደራደር ማንኛውም ኢትዮጵያዊ እኔ ሰላም ላይ አልደራደርም፣ የፈለገ ቢሆን ቢቆረቁረኝም፣ ምንም ቢለኝ ለሰላም እሟገታለሁ የሚል መሆን አለበት። ይሄን ለማድረግ የተለያዩ ስፔሶችን ወጣቶችም ሴቶችን በማህበር እየተደራጁ እነዚህ የሰላም እንትን ላይ መሳተፍ አለብን። በቤተ ክርስቲያን ወይም በቤተ እምነትም ቢሆን ሁሉም የራሱን አስተዋጽኦ፣ በተለይ ተሰሚነት ያላቸው ሶሻል ሚዲያንም የምንጠቀምበት እኔም ጋር እዚህ ጋር ማረጋት አክሽን የሰላም ናት የጥፋት ናት እያለ እያንዳንዱ ወጣት ራሱን መጠየቅ አለበት፣ እና ይቺ ነገር ብትቀርብኝስ ብለው። ምክንያቱም ፊውል ያደርጋል አልጎሪዝሙ፣ እሱን እያባዛ አንድ ሌላም የሚያባላን፣ ሜይ ቢ ቅድም ያልጠቀስኩት እንደ አንድ መንስኤም ይሄ አልጎሪዝሙም ነው አደለ፣ ላይክ የሆነ ነገር ሲያደርግ እሱን ፊል የሚመጣ ኮንቴንት ራሱ ሌላ ወገንን እንድትጠላ ሆን ተብሎ ቅድም እንዳለው ፕሮፊት የሚያደርጉ አካላት ስላሉ ማለት ነው። ከዛ አንፃር ሶሻል ሚዲያ አጠቃቀማችንን አሁን የምንኖረው እዛ ኤጅ ላይ ስለሆነ እዛ ላይ ጥንቃቄ ማድረግ አለብን። ግን ዋነኛው ኃላፊነት መንግስትና ኢትዮጵያ ውስጥ መንግስት ሲባል በየክልሉም አሉ ላይ የፌደራል ሲስተሙ የሰጣቸው ሁሉም በተለይ ፓወር ላይ ያሉ ዲሲዥን ሜክ ማድረግ የሚችሉ መሳሪያውን አውጥተው መተኮስ የሚችሉ ግን አካላት ይህንን ነገር ማቆም አለባቸው። ይህን በግልጹ ማለት ፈልጋለሁ። ይህንንም እንዲያቆሙ ግን ማህበረሰቡ ፕሬሽር ማድረግ አለበት። እኛ ሰላም ነው የምንፈልገው ብሎ ወደ ሰላም ወደ ድርድር መምጣት ይቻላል። የሚጣሉም አካላት በዚህ አጋጣሚ ባካቹ ተታረቁ ማለት ነው ፈልገው